ተጋ አብራ በረሃ ለበረሃ ስለ ተንከራተተችው እናትህ ከአንተ ጋር በመስቀል ላይ እንባዋን ባፈሰሰችው እናትህ ቃል ኪዳን በግባህላት እናትህ ለዮሐንስ የሰጣት እናትህ ለእኛም እናት አድርገህ የሰጠህ እንኳን ያንተ እናት የእኛም እናት ናት እመቤታችን። በጣም አዝናለሁ። እውነት እሷ ላይ ተጠቅሞባቸው መቼም ዲያብሎስ ብቻ ነው እመቤታችን የሚጠላው። የተወገረው የተመርተው የተሸነፈው በእመቤታችን በልጁ ኃይል ስለሆነ እሷን ሊጠላ ሰይጣን ይችላል። ሰው ልጅ እንዴት ይጠላታል? እራሱ እናት አርጓት፣ እናቱን ልጁን ወዳለው ብሎ እናቱን የሚጠላ መቼም። እንግዲህ ስለዚህ ለእነሱ መጸለይ ያስፈልጋል። መፍረድ እኮ አያስፈልግም ወገኖች። ወደው አይደለም ወደው ስላልሆነ መፍረድ አያስፈልግም። እና እለምኖ ነበር ስለ እናት ስለ ቅድስት ድንግል ማርያም ብለን ተለመኔ። ብዙ ነገር ተደርጎልኛል። ወደፊት ብዙ መሰክራለሁ። ብዙ ነገር ስለ ጽድቄ አይደለም ስለ በጎ ስራ አይደለም፣ ስለ ስሙ ግን ያደርጋል እግዚአብሔር። በቃ ስምህ ሳይገባኝ በእኔ ተጠርቷል። ስለ ስለ ስም ብለው አድርግ ያለው ነበር እና በዘጠኝ ዓመቷ የሚቤታችን ተአምር ምንም በቃ ያልታሰበ ማለት ነው። ያው ትለምናላችሁ መቼ እንደሚሆን ግን አታውቁም። እግዚአብሔር ግን እንደሚያደርገው አምን ነበር። በቃ ትችላለህ፣ ትችላለህ። በሰው የማይቻለው በአንተ ይቻላል። አንዳንዴ ሲያቅት ወደ እግዚአብሔር ሰው የማይችል ሄዳችሁ ለሰው ብትነግሩት የማይሆን ነገር ለሰው አትናገሩ ለራሱ ነገሩት አይችልማ ሰው ስለ ልጅ መስጠት ለሰው እንዴትና አይችልማ ሰው ልጅ ሊሰጣችሁ አይችልም ዶክተር ሊሰጣችሁ አይችልም ስለዚህ የምታጡትን ነገር ልጅ ብቻ አይደለም በህይወታችሁ የምታጡትን ነገር የምታገኙት እግዚአብሔር ጋር ብቻ ነው ለሰው ነግራችሁት አይሆንም ከንፈሩን ከመምጠት በስተቀር ስለዚህ በራችሁን ዘግታችሁ ጸልዩ እኔ የምስክርነት ነው የምትሰጣችሁ ጸሊው ይሰጣል። መድሃን ያለም ኢየሱስ ክርስቶስ በሰዓቱ በጊዜው በደብ አድርጎ ይሰጣል መድሃን ያለም። ስለዚህ ወንድሞች እህቶች፣ አላብዛባችሁ ይቅርታ፣ ብዙ ተናገርኩኝ። እመቤታችን በዘጠኝ ዓመት ባለፈው እሑድ ሴት ልጅ ተሰጥቷቸው ክርስትና አስነስተናል። በሚዲያ ላይ ታችሁ ይሆናል ምናልባት ደሜም እዚሁ ምናልባት እንትን እግዚአብሔር ወዶ ፈቅዶ ይህን ያደረገ ይህን የሰራ መድኃኔ ዓለም ክብር ለእሱ ይሁን። ምናልባት የሚታይ ከሆነ ምናልባት የሚታይ ከሆነ ማለት ነው። ምናልባት ይታያል። በጣም ያምራሉ። ኦርቶዶክሳውያን እልልታችሁን አሰሙን። ኦርቶዶክሳውያን በእውነት በእውነት በእውነት በእውነት አያችኋለም። ድንግል ማርያም ትሰማለች። በቃ በቃ በቃ እና በዘጠኝ ዓመት ይሄዎችን የመሰለች ልጅ እግዚአብሔር ሰጥቶናል። ይሄ ሁሉ የምናገረው ምንድን ነው? እግዚአብሔርን ቸርነት ነው፣ አያልቅበትም። ሰው በጽድቅ ስራው አይደለም የሚደረግለት። እኛ በምድር ላይ ያለ ነው ገና ምንም አይደለንም። እኛ ቅዱሳን ግን ቃል ኪዳን አላቸው፣ ስለ እሱ ሰማዕትነት የተቀበሉ በተለይ እናቱ አብረው ከልደት እስከ ቀራንዮ የተጓዘች እናቱ፣ በእሷ ቀልድ አያውቅም መድኃኒዓለም ኢየሱስ ክርስቶስ። እውነቴን እንምላቸው በቃ ምንም ሌላ አለምንህም ሌላ ምግባር የለኝም ምንም የለኝ፣ እሷን ግን አላፍርም። በቃ ስለ እናት ስለ ቅድስት ድንግል ማርያም። እግዚአብሔር እኮ የፈጠረን እኮ ለእኛ ቸርነት ሊያደርግ ነው፣ ሌላ እኮ አይደለም። እግዚአብሔር እኮ ለሰው ልጅ የሚያደርገው ነገር ስንለምነው ለመስጠት ነው አደለም እ ስለዚህ እግዚአብሔር ክብር ምስጋና ለሱ ይሁን። ብናገር ብናገር ምንም ቃላት የለኝም። እና ተስፋ የቆረጣችሁ በልጅ ማጣት በትዳር በትዳራችሁ፣ እባካችሁ እህቶቼ በትዳራችሁ ብዙ ፈተና ሊኖር ይችላል፣ ግን ትዳርን እንደ መፍታት እግዚአብሔርን የሚያሳዝነው ነገር የለም። ትዳር ተቋም ነው። ስለዚህ እግዚአብሔር እንዳያዝንብን ወደፊት ብዙ የምንናገረው ነገር አለ ደምዬ በኦርቶዶክሳዊ ትዳር ላይ ኦርቶዶክሳዊ አቅም ላይ በጣም ብዙ የምናወራው የምንነጋገረው ነገር አለ። እና ብዙ አላብዛባችሁ፣ እኔ ነገር የለኝም። እግዚአብሔር እዚህ ያላችሁ ኦርቶዶክሳውያን ቤተሰቦች ለዓለም እንድትመሰክሩልኝ ተስፋ የቆረጣችሁ የቆዘማችሁ በዓለም የተበተናችሁ ኦርቶዶክሳውያን ብዙ አላችሁ። አጠገባችሁ ማንም የሌለ ግን እግዚአብሔር አለ። አጠገብ ኢትዮጵያ ብትሆኑ እናት አለ አባት አለ ጎረቤት አለ ዘመድ አዝማድ አለ። በባዕድ አገር ሰው የለም ሰው የለም። ሰው ማን ነው ሰው አድርጎ እኛን ሰው ያደረገን ማን አለ? መድኃኒዓለም አለ እናቱ አለች ቅዱሳኑ አሉ። እና ተስፋ እንዳትቆርጡ በአለም ዙሪያ ያላችሁ ወንድሞች። ቶች እንዳይመስላችሁ ጠላቱ የሚለው አሁን በሜታችን ላይ የሚጮኸው ቅዱሳን ላይ መከራ የሚበላው ለምንድን ስለተሸነፈባቸው እኛ እስከ ሶስት ሰዓት ከቀኑ ሶስት ሰዓት ጠዋት እስከ ስድስት ሰዓት ለመቆየት አንችል ማለት እነሱ እ የደም ዋጋ ነው የከፈሉት፣ የደም ዋጋ ነው የከፈሉት። ታርደዋል ስለ ክርስቶስ አይደል መከራ ተቀብለዋል፣ በበርሃ ተንከራተዋል። ዓለም አልተገባቸው ማለት ነው። ስለዚህ የእነሱን ክብር እናዋርዳለን። የእነሱ መከራ የሚያዩት ጸልዩላቸው። ጸሎት ነው የሚያስፈልገው። አትፍረዱ። ምክንያቱም ስለ ሱኛ አቅቶን እስከ ስድሳ መቆየት እነሱ ሳይበሉ ሳይጠጡ ነው በየበረሃው እየተንከራተቱ በአደባባይ በአሕዛብ ዘንድ በነገስታት ፊት አንገታቸውን የተቀሉ ናቸው። እና ወገኖቼ፣ ቤተሰቦች፣ ኦርቶዶክሳውያን በተቻላችሁ መጠን ለነሱ ጸልዩ። ሁለተኛ ነገር እራሳችሁ ቤታችሁ አለ። ይሄው አሁን ደሜ መጥቷል። እግዚአብሔር ፈቅዶለት ነው። ሰው ፈቅዶለት አደለም። ሰው የሰው ስብከት አደለም። እግዚአብሔር ካልፈቀደ አይሆንም፣ በእውቀትም አይሆንም። አሪዎስ ጳጳስ ነበር፣ ሊቀ ጳጳስ ነበር አደለ? ግን ካደ፣ አልተፈቀደማ። ጳጳስ ስለሆንክ፣ ቄስ ስለሆንክ፣ እንትን ስለሆንክ፣ አስተማሪ ስለሆንክ፣ ዘማሪ ስለሆንክ አይደለም። ያልተፈቀደ አብ ያልተከለው ተክል ይነቀላል። ስለዚህ እንዳንነቀል ከዚህ ቤተክርስቲያን፣ እንደው እንደ ቀልድ እንዳታዩት፣ ሃይማኖት ነው የያዝ ነው፣ ተረት አደለም። እኛ እመቤታችን ስናከብራት ተረት አይደለም። ባለቤቱ ራሱ መድኃኔ ዓለም ልዩ አድርጎ ፈጥሮ አደረባት። ከዚህ የበለጠ ምንድን ነው? አባቶች ምንድን ነው የሚሉት? እግዚአብሔር ሰውን ከፈጠረበት ጥበቡ ይልቅ ሰው ሆኖ ያዳነበት ጥበቡ ይበልጣ ይላሉ። የሰው ልጅ ሰው ሆኖ ያዳነበት ሰው በማን ሆነ? በእመቤታችን ሆነ። ለምንድነው የተነሱት እንዲህ? ምን አደረገቻቸው? ለምን ምን አደረገቻቸው? እመቤታችን ስ ምንድን ነው የሚለው ያው የእግዚአብሔር ቃል እኔ ላስተምር አለን። ብዙ መምራቸው ሁሉን ነገር በልቧ አስባት ትኖር ነበር። በልቧ አትናገርም እኮ ተናጋ ያለች በልቧ ዝምተኛ ነበረች። ሜታችን ሲደረግ እግዚአብሔር ስብ በልቧ አስባት። ምን ነው ምትለው? አትናገርም። ሜታችን አትናገርም እና ይሄ ሁሉ ጠላት ሲል ስትሰሙ ወገኖች ምንም እንዳይመስላችሁ፣ ምንም እነሱ አይደለም በላያቸው ላይ ያደረ መንፈስ ነው። ስለዚህ ቤታችን በመወደዳችን እግዚአብሔር አንዳንድ በምትሰሙት ነገር የሆነ ነገር ብላችሁ ተስፋ እንዳትቆርጡ ለማለት ብዬ ነው እና በሙላት ደረሳቸው ነፍታችሁ እላችሁ ሃይማኖት፣ እንደ አባቶቻችን በሰማዕትነት እንኳን አይደለም ማለት ነው በሐዋርያት ጊዜ እንኳን በቅዱሳኑ አይደለም፣ በዘመናችን ሰማዕታትን አላየን? አልታረዱ? የት ቦታ ነው እሱ? የትኛው ሃይማኖት ውስጥ ገብቶ ነው የታረዱ? ኦርቶዶክስ ዓለም እንዲህ አባቶቻችን የሚታረዱት እየቀደሱ አልታረዱ? እያስቀደሱ አልታረዱ? አልታረዱ? ሰማዕትነት ዛሬም አለ። አልታረዱ? አባቶቻችን በስቋል? አልተከተፉም? ምን አድርገው ነው? ስለ ሃይማኖት እኮ ነው። ዛሬም ቅድስት ቤተክርስቲያን ሰማዕታት አሏት እስከ ምጽአት ድረስ ለምንድን ነው እሱ እግዚአብሔር እንደ ትናንት ብቻ እንደሚሰራ? ዛሬ እግዚአብሔር አይሰራም እንዴ? ይሰራል። በምልአት ይሰራል። በምልአት ይሰራል። እግዚአብሔር በእውነት እምላችሁ። ስለዚህ ትናንትና አይደለም ዛሬም እግዚአብሔር ይሰራል። ዛሬም ስለ ክርስቶስ የሚታረዱ የእግዚአብሔር የተባረኩ የእግዚአብሔር ጸጋ ያደረባቸው ቅዱሳን አሉ። ዛሬም አሉ። ቅዱሳን ይታረዳሉ። እስከ ለተምጽአት ስለ ክርስቶስ የሚታረዱ ስለ ክርስቶስ የሚሞቱ አሉ እና እኔ እህቶቼ በጣም ይቅርታ አድርጉልኝ ያው ልመሰክር ነው ልዘምር ነው የገባሁት ግን ደግሞ እዚህ ሚዲያ ላይ ብዙም አልፈልግም መውጣት ያው ግን ስናያወዝ ነው ብዙ ሰው ያለው ስለዚህ ሳንወድ በግዳችን ለመመስከር ነው የወጣ ነው እና ስንመሰክር በሙላት ወቀ ምሳና ፍር ደረታችን ነፍ የምናመልከውን አምላክ የምናቅሰው ነን ኢየሱስ ክርስቶስ ከቋንቋ በላይ እንበለዋለን እንጠጣዋለን ነገር ነው ቤተክርስቲያን ዕለት ዕለት የክርስቶስ ስጋና ደም ፈትታ ታሰጠናለች። ዕለት ዕለት ክርስቶስ ይታረድ እንበላዋለን፣ እንጠጣዋለን። ከዚህ በለጠ ክርስቶስ መምሰል ምንድን ነው? ከኪዳን እስከ ከሌሊት ሀሌ ተብሎ ከሚጀመርበት ማሌቱ ስቡ ተብሎ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ስለ ክርስቶስ ነው። ሌላ የለውም እኮ ሌላ የለውም። አትወናበዱ። ርሳን ገድንትን ነው በዛ ወጣ እሱ የእኛ ማምታቻ ነው። እኛም ስለማናስቀድስ ማለት ነው። እኛም ውስጡ ስለማናውቀው ያው በማባበሉ ውስጥ ነው። በጣም ይቅርታ አድርግልኝ ደምይ በጣም በእውነት አርጁ። በእኔ በጣም ደስ ብሎኛል። በጣም በጣም ደስ ብሎኛል። ድንቃደ እርጎልኛል የሰራዊት ጌታ በአንቺ እንዴት እንደሚያምር ዘምሪልኝ። ግጥሙን አንትናባት አውቱና እስከዛ አንዳንድ ነገሮችን እናገራለሁ። እሺ ወገኖቼ ወገኖቼ፣ ይኸውላችሁ እኔ እየነገርኳችሁ ነው፣ እኔ እየነገርኳችሁ ነው። የእውነት ነው ምላችሁ እግዚአብሔር በእህታችን ፋንቱ ላይ ያደረገውን ድንቅና ታምር አይታችኋል። ለዘጠኝ ዓመት የተዘጋ ማዕፀብ ነው እግዚአብሔር አምላክ በልጇ አማካኝነት ከባሽ የልጅ በረከት ወደ ፋንቱ ልጄ መጣ። ወደ ጽዮን ወደ ዘማሪ ጽዮን ይሄ መጣ። ተመልከቱ። አሁንም ድንግል ማርያም ማለት ነው በምልጃዋ ታገዛለች ትረዳለች ስንላችሁ አትቀበሉም። እናንተ አትቀበሉም። ድንግል ሆይ እባክሽን ከልጄ ጋር አስታርቂኝ፣ እባክሽን ድንግል ሆይ ለልጄ ልጅ ይሰጣት ብለ አበክራ ዘጠኝ ዓመት ሙሉ ትቶ ታለቅስ ነበር ዘጠኝ ዓመት ሙሉ አስቡት ዘጠኝ ዓመት ሙሉ አይታችኋል እኔ አሁን እሷ እየተናገረች ውስጤ አንድ ነገር ይመጣ ነበር በፍናናና በሃና መካከል የተደረገ ነገር ፍናና በየአመቱ ትወልዳለች። እናስ ሃናን ምን ትላት ነበር ይላል መጽሐፍ ሲናገር ታስመርራትና ታበሳጫት ነበር ይላል ግን ሃና አይታችሁ ከሆነ ይህ ነገር እየሆነባት ከቤተ መቅደሱ ቀርታ አታውቅም። ከቤተ መቅደሱ ጠፍታ አታውቅም። ሁልጊዜ አንድ ነው ጸሎቷ፣ የሰጠኸኝን እሰጠሃለሁ ነው ጸሎቷ። የሰጠኸኝን አያችኋል? የሰጠኸኝን እሰጠሃለሁ ነው ጸሎቷ። የሚገርመው ፍናና የወለደቻቸው ልጆች ስማቸው አይታወቅም ስማቸው አይታወቅም። ማን እንደሆነ ማንም አይነግርም። ግን የሀና ልጅ አንዱ ተወለደ። እግዚአብሔር ደግሞ እንደዚህ ያደረገው የሳሜልን ቃል ከዳን እስከ ቤርሳቤ ድረስ ጠብ እስከማይ ድረስ ይሰማ ነበር የሚላለ። እውነት ነው የምልሽ ፋንቱዬ፣ የእውነት የእውነት የተሰጣት አንድ ልጅ ሊሆን ይችላል ነገር ግን ይሄ አንድ ልጅ ብዙ በረከት ይዞ ነው የሚመጣው። ወደ እናንተ ላክን ሳሜል እንደሚሆን ነው። በቃ እማም ነው ማለት ነው። ተዘጋጀሽ? ከተዘጋጀች ቀጥ ከታች እንግዲህ ሁላችንም ድንቅ አድርጎልኛል እያልን በድምፅ ሳይሆን በጽሑፍ እንግዲህ እንግለጸው። ድንቅ አድርጎልኛል የሰራዊት ጌታ የሚለውን ከታች ድንቅ አድርጎልኛል እያላችሁ ትቀበሉ፣ ኮመንት ላይ ሁላችሁም ኦርቶዶክሳውያን የእግዚአብሔር ተአምራት የእግዚአብሔር ድንቅነት የምታውቁ ማለት ነው። ድንቅ አድርጎልኛል እያላችሁ ጻፉ። ድንቅ አድርጎልኛል እያላችሁ ሁላችሁ ሁላችሁ ከስር ድንቅ አድርጎልኛል፣ የታመማችሁ፣ የተፈወሳችሁ፣ ልጅ ወለዳችሁ፣ ስራ ያገኛችሁ፣ ስራ ያጣችሁ አንድ ነገር አድርጉ ድንቅ አድርጎልኛል እያላችሁ በኮመንት ሁላችሁም ሁላችሁም በኮመንት ቀጥ ቆንጆ ጊዜ እያሳለፍን ፋንትዬ ድንቅ አድርጎልኛል የሰራ ቤት ጌታ አረሳኝ የማምላክ አነሳኝ ከትቢያ፣ ድንቅ አድርጎልኛል። በደኔ ሳይቆት ድንቅ አድርጎልኛል። ወደ ቤቱ ጥራን ድንቅ አድርጎልኛል። እረክሼ ሳለ ድንቅ አድርጎልኛል ልጄ ሆይ ነው ያለ ድንቅ አድርጎልኛል በዳግም ምጻቱ ድንቅ አድርጎልኛል መንግስቶ ላወርሰኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የስራ ቤት ጌታ አረሳኝ ማምላክ አነሳኝ ከትቢያ ድንቅ አድርጎልኛል። ከአንበሳ መንጋጋ ድንቅ አድርጎልኛል። ከጉድጓድ አወጣኝ ድንቅ አድርጎልኛል። በጠላቶች የፊ ድንቅ አድርጎልኛል ግርማ ሞገሰጠ ድንቅ አድርጎልኛል ምን መልሳለሁ ድንቅ አድርጎልኛል እንዲህ ለወደደኝ ድንቅ አድርጎልኛል የሠራዊት ጌታ ድንቅ የሰራዊት ጌታ አረሳኝ አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ጠላቶቼ ሁሉ ድንቅ አድርጎልኛል ሲዋደዱብኝ ድንቅ ደርስለታ ድንቅ አድርጎልኛል እያሉ ሲሉኝ ድንቅ አድርጎልኛል ፈጥነ ደረሰልኝ ድንቅ አድርጎልኛል ከሞት አዳንከኝ ድንቅ አድርጎልኛል የሰራዊት ጌታ ድንቃድር ጎልኛል የሰራዊት ጌታ አረሳኝን ማምላክ አነሳይን ከትቢያ ድንቃድር ጎልኛል የሰራዊት ጌታ ድንቃድር ጎልኛል የሰራዊት ጌታ አረሳኝን ማምላክ አነሳይን ከትቢያ

ሶሎሞን ያለሽ ማርያም አበባይ ሶሎሞን ያለሽ እኔም ልበልሽ እናቴ እማምላ ግቢ ከቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እቴ ሙሽራይ ሶሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማ አምላክ ግቢ ከቤቴ። እግዚአብሔር ይስጥልን እንዲያክብርልን፣ ቃል ስለሰማችሁ እግዚአብሔር፣ ዘማሪ ፋንቱ ቃልት ያሰማልን ዘማሬ መላእክት ያደርስልን እንግዲህ ያው በጣም የሚገርም ምስክርነት፣ የሚገርም ጊዜ፣ የሚገርም ቆይታ በእውነት አንቺ እየተናገርሽ ስፔሻሊ ትዳር ላይ በነገራችን ላይ በነገራችን ላይ መንፈሳዊ ሜሬጅ ወይም ደግሞ መንፈሳዊ ትዳር በኦርቶዶክሳውያን ዘንድ ምን መሆን አለበት በሚል ኮንተንት እህታችን ዘማሪ ፋንቱ ትመጣለች። በዚህ ሂደት ላይ የእሷን ኤክስፕሪንስ ትነግረናለች፣ ታስረዳናለች። ብዙ ሰዎች ትጠቀማላችሁ እና የሆነ ሰዓት ላይ በሳምንት ሁለት ቀን ወይ እንደዚህ በፕሮግራም ትይዝና ታስተካከልና ይህን ነገር ታከናውናለች። እንዳያመልጣችሁ በተለይ ነገር ደግሞ ነገ ነገ ደግሞ በጣም የሚገርም ጊዜ ይኖረናል። ከምሽቱ ሁለት ሰዓት በኢትዮጵያ ከምሽቱ ሁለት ሰዓት ሁለት ሰዓት። መምህር ማናቸው? ፋንት መምህር ተስፋዬ ሞሲሳ። መምህር ተስፋዬ ሞሲሳ አይታችሁ ከሆነ አሌታ ዩቱብ ላይ ከአንድ ወንድም ጋራ ከወንድም ማን ቃሪ ከሚባል ወንድም ጋራ ሊያስረዱት በሚችል መልኩ የማርያምን አምላክነት ማርያም አምላክ ናት ብለው በተናገሩት ልክ ማለት ነው። እንትኖቹ ሌሎች ሰዎች ሌሎች ሃይማኖቶች አራግበውት ልክ ማርያምን የመለኮት ያክል እንደሆነች አድርጎ ተናገረ ለማለት የተናገሩበት ጊዜ አለ። እግዚአብሔር ቢፈቅድና ብንኖር ክርስቶስ ካልመጣ ወደዚህ ምድር ነገ ሁለት ሰዓት ከእኚህ መምህር ጋራ ከእኚህ መምህር ጋራ ይህን ውይይት ለምንድን ነው ማርያም አምላክ ናት ብለው የተናገሩት የሚለውን ነገር በፋንቱ ቤት እንገናኛለን። ትምህርት ይኖረናል። ትልቅ አስተማሪ ናቸው። ኦርቶዶክስ ውስጥ ያሉት ትልቅ አስተማሪ ናቸው። ከሳቸው ብዙ ነገር እንማራለን። ስለዚህ ነገ ከምሽቱ ሁለት ሰዓት በኢትዮጵያ ከምሽቱ ሁለት ሰዓት በውጭ ሀገር እንግዲህ ስንት ሰዓት እንደሆነ ባላቅም፣ ግን በኢትዮጵያ ከምሽቱ ሁለት ሰዓት ላይ ከኚህ መምህር ጋራ በዘማሪ ፋንቱ ወልዴ ቤት ነገ ምሽት ሁለት ሰዓት ላይ እንገናኛለን። ማስታወቂያም እንለቃለን ማለት ነው እንለቃለን። በጣም ጥሩ ነው። እግዚአብሔር ይስጥልን። እንደሚ አሁን እዚህ ያላችሁ ኦርቶዶክሳውያን ቤት ያላችሁ፣ በወንድማችን ቤት ያላችሁ ሁለት መሰረታዊ ነገር መስራት አለብን ኦርቶዶክሳውያን ሚዲያውን፣ እንግዲህ ህዝቡ ያለው እዚህ ነው። ሁለት ነገር ነው። አንደኛው ኦርቶዶክሳዊ አቅም መፈጠር አለበት ኦርቶዶክሳዊ አቅም ምንድን ነው መስራት ያለብን? ከትንሿ ጉልት እስከላይ ድረስ እንግዲህ ተይዟል እንደምታዩት በሌሎች እና ለምንድን ነው እሱ እንደዚህ የሆነ ኦርቶዶክስ ሁሉ ጊዜ የራሳችን ነገር የሌለን? በጣም ብዙ መስራት ያለብን ነገር መስራት አለብን። አንድ አቅም ያስፈልገናል። በደንብ ተባብረን አቅም ያስፈልገናል። በጣም መተባበር ያስፈልገናል። አቅም ይሄንን እንድታስብ እፈልጋለሁ። ይሄንን መስራት መሬት ላይ የወረደ ሚዲያ ላይ የማንናገረው ግን በደንብ በራሳችን በደንብ ተቀናይተን በምንገናኝበት ተገናኝተን የምታዩት ነው። በመቼም ኢትዮጵያ ውስጥ ያለው ኑሮ መቶ ብር በሚላክለ ዶላር ወይ አምሳ ብር በሚላክለ ዶላር ነው የሚኖረው አብዛኛው አብዛኛው ህዝብ ስራ ስለሌለ ማለት ነው። ያችን ዝም ብሎ እለት እንዳይርበው ብቻ ነው አይደለም ዳቦ ገዝቶ የሚበላው ግን ለምንድን ነው ያ እለት እለት በየወሩ ከሚሰጠው አንድ ጊዜ የሆን ነገር ቢያደርጉለት ቤተሰቡ ወይ ደግሞ ሶስት አራት አስር ሆነን ብናደርግ፣ አቅም ነው የሆነው። ትልልቅ አቅም መፍጠር እንችላለን። ኦርቶዶክሲያን በጣም ትልልቅ አቅም መፍጠር እንችላለን። ስለዚህ ይሄን ነገር እየሰራንበት ስለሆነ ከብዙ ወንድሞች ከብዙ እህቶች ጋር አቅም ያስፈልጋል። ያል አቅም ምንም እንዳንዋሽ። ትዳር ለምንድ ነው አንዱ የሚፈታው? ልንገራችሁ፣ በችግር ነው፣ በማጣት ነው። እየተዋደዱ የሚፋቱ ሰዎች አሉ፣ እየተዋደዱ መኖር ስላቃታቸው። ለምንድነው ኦርቶዶክሲያን የማያወልዱት? የምንድን ነው እሱ? ምክንያቱም እንዶ ታውቃላችሁ ማጣት ምን ይሆናል? የቤት ኪራይ ከብዞ ምን ብሎ መኖር ያቻለ ሰው ልጅ ደግሞ ሲመጣ፣ ስለዚህ በጣም መጠንቀቅ ያለባችሁ ትዳር እንደ ከዛ ትውልዱ እንደ ምን እንደሚማረው ትልልቆቹ ማለት ነው። ትልልቅ የምንላቸው እዚህ ሚዲያ ላይ የሚባሉት ብዙም አላውቃቸውም፣ ግን እንደው አለ አይደለም። በሰው ዘንድ በጣም 2000 3000 4000 በጣም ያስደነግጣል። እንዴት ነው እሱ? እኛ እኮ ማየት ያለብን የበረቱትን ነው። አይደለም? የበረቱትን ነው መጽሐፍ የሚለው። ከኛ የበረቱትን ነው ማየት ያለብን እንጂ እንዴት ነው ስለ ፍቺ ቁጭ ብላ በቃኔ ትዳሬ ምንም እንትን የለም ልጄን ያሳደግኩ ነው የምትል እናት ጋር ቁጭ ብላችሁ የምትሰሙት እና ልጇ ነገ ምንድር የምትወርም ግን ትዳሩ እንዴት ነው እንዴት ነው የምንጸናው? ትዳር ነው የሚጸናው ማለት አለባቸው። ቶቻችን ያገባችሁ ፍቺው ያን ያክል አሁን ምንድን ነው ይህን የመሰለ ትምህርት ሰስፔንስ ነው ማድረጋችሁ። በጣም በተጠናከረ መልኩ በፋንቱ ቤት እንግዲህ ትከፍታለች። እኛም እዛ እንገኛለን። ለብዙ ሰዎች ሼር እያደረጋችሁ ትጠብቃላችሁ። ይህን የመሰለ ትምህርት ሌሎች አስተማሪዎች ደግሞ በሜሬጅ ጉዳይ ላይ በትዳር ጉዳይ ላይ እየጋበዘች እግዚአብሔር እንደረዳት ታመጣችኋለች አለ በዚህ ጉዳይ ላይ አዎ ታመጣችኋለች። ዝማሬ ይኖረናል። ትልልቅ አባቶች ይመጣሉ፣ ቀሳውስት ይመጣሉ። አሉ የሚባሉ እግዚአብሔር እንግዲህ ለምድራችን ለቤተሰብ የሰጠን ስጦታዎቻችን በዛ ቦታ ላይ እየተገኙ ዝማሬ ያቀርባሉ። እንዳያመልጣችሁ። እሺ፣ እንዳያመልጣችሁ። በእውነት የሚጣፍጥ ፕሮግራም ነው። የሚጣፍጥ ማለት ነው። የሚጣፍጥ የሚጣፍጥ ፕሮግራም ነው። እሺ፣ በጣም እግዚአብሔር ይስጥልኝ። አሰናብተኝ ደምረው እዛ በቤልጅየም አንድ ጉባኤ ያለው የተክለ ሃይማኖት፣ በቃ እግዚአብሔር አምላክ ይባርክሽ። ሁላችሁም ፋንትሽን ስ እግዚአብሔር አምላክ ይባርክሽ፣ ከጎንሽ ይቁም። እግዚአብሔር ይስማሽ፣ ይለመንሽ። ሁሉንም በሏት እንግዲህ ባርኳት። በፊት ፋንትዬ ፋንትዬ እናት እንዴት ነሽ? እንኳን ደግሜ ደግሜ ብሰማው ላይብም ስከታተል ነበረ። ወንድሜ ይቅርታ፣ መጀመሪያ የእኛ ውድ ወንድም በመንፈስ በጣም ስለ ወደኛ ህብረት ወደ ክርስትና ህብረት ወደ ቅድስቲቷ ኦርቶዶክስ ቤተክርስቲያን በሰላም ስለመጣ እንደ አንተ ላስቀድም መለሳለሷን ሸኝተናት ከሆነ ነው። ብዙ ለማውራት ሳይሆን አይኔ ላይ ደስ እያለኝ ነው በቃ እና ሁሌ ይመስገን ቢመሰገን ቢመሰገን እንደ አልጠግብ የሚል ደስታ እንደተሰማሽ ገብቶኛል እና አምላክ ቅዱሳን የእኛ ስስት ምን አይነት ልጅ መሰለች መዝሙሯን ደግሞ ደስ ብሎ ነግቶ ደስ ብሎ መሸ የሚለውን ነጋ የሚለውን ትከፍታለ ለተከታዮች ደግሞ እና የተወደዱ ልጆችሽን ያሳድግልሽ ከዚህ በላይ እድሜ ማቱሳላ ይስጥ ልጆችሽ የተባረኩ ናቸው ይህንን አንድ ሺህ ያደርግልሽ እንኳን ደስ አለሽ በድጋሚ ሌናት አገልግሎትሽ ሰፊ ነው አብረን ሆነን ምን የምችለውን ነገር በዚህ ትውልድ አንድ ነገር ጥሎ የመሄድ በተለይ ንትዳር ያልሽ ስት መጀመሪያ ፕሮግራሙን ለመቅረጽ ስትመጪ ስትወያይ ነበርኩ ከአስገብተሽኝም ነበር በጣም ልቤ የሚደክምበት ልቤ ዝቅ ብሎ የምከፋበት ቶፒክ ስለሆነ በጸሎት ህይወት የለኝም፣ ግን ካለኝ በአምላክ ፊት ካቆመኝ ካጸናኝ የምለምነው በዚህ አገልግሎት መጽናት እኔ እህትሽ አለው ለማለት ነው። እግዚአብሔር ያክብርልኝ ኑሪልኝ የኔ እናት አገልግሎት ሺ ስፋ። አሁንም ሁሌ ሳቂልኝ የኔ እናት። እሽማ ለምዬ ወደ አንተ ልመለስ። መልካም የኔ ትሁት ወንድም መብርሃን በደቤቷ እቅፍ ድግፍ አድርጋ ወደዚህ ህብረት ስላመጣች ቅናትህን ከታች ሆኜ ሁሌ እከታተላለሁ። ከወንድሞች ጋር ያለን ህብረት ከወንድማችን ከዘማርያም ጋር ያለ የታናሽ እና የታላቅ ወንድም በስልጣነ ክህነት ደግሞ ከፍ ብሎ እንዲታይ የምታከብረው ነገር እኮ እያንዳንዷን እንከታተላለን። ና አምላክ ቅዱሳን በቤቱ ያጽና፣ ወንድሜ ቤተሰብህን ይባርክ፣ ይህን ደስታ ሁሌ አብሮ ያዝልቅ። አምላክ አበው ይጠብቁህ። በቃ መብርሃን ፍቅሯን በልብ ምስጋናዋን በአንድ በት ትጻፍልህ ላለው ክበርልኝ። ሌላ ጊዜ ይመጣለው። ፕሮግራምን ቀጥል ስላስገባኝ እውነት እጅጉን አመሰግናለው። ወንድሜ በርታ፣ አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ በመንገድ ሁሉ፣ በስራ በአገልግሎት ሁሉ ይባርክ እላለው። ይቆየን። ደህና ሁን። አሜን። እናመሰግናለን እህታችን ቴንክዩ ስለነበርሽ ጊዜ ላክብርልን አሜን በርካ ጸናለን እ አላ ቅዱሳን ይጠብቅ። በእውነት የቅዱሳን የነዚ ያደጋጋች አበው አምላክ በደሙ ክልል ሽፍን ያድርግልን። መብርሃን ወርቅ ጽናዋት እንቀጥላለን። ያ እንቀጥላለን። ምንም በክርስትና እንዴ ሀዲዱ ላይ ቆሞ ወደኋላ ያስለማይኖር ያረገ እኔ የምነግራችሁ ጌታ በሚያውቀው የሚጻፍ ኮመንት፣ በውስጥ መስመር የሚደወል ስልክ ከምነግራችሁ በላይ ነው በእውነት እኔ የማውቀው በፊት ጴንጦች ነበር እንደዚህ ቻሌንጅ ምናምን አሁን ግን ነገሩ ተገልብጧል አያችሁ እግዚአብሔር ያለበት ቦታ ላይ ፈተና አለ በጣም ፈተና ከሌለ እግዚአብሔር የለም አንተ ጋር ፈተና ካለ ግን እግዚአብሔር አለ አንተ ጋር ይህንን ወቅት ያለውን አንተ ጋር ያለውን እግዚአብሔርን አንተ ጋር ያለውን እግዚአብሔርን ምን ሊሉት ነው ሊያስጥሉት ነው ሊያስጡሉት ነው። እና ያ ነው ምላችሁ። እንግዲህ በርቱልን ወገኖቼ፣ በርቱልን እየበረታችሁልን እንግዲህ